ጤና ያስጠለን። የተከበራቸው ቤተሰብ ምሳሌ ድራማ ቀጣይ ክፍል። እፍራታ አልተሳካላትም። መድብር ዝናን እንድታቀርብላቸው ጠይቋት ነበር። ነገር ግን በሰላም መንገድ ምሳውን በልተው እፍራታ ምንም ልሳካላት አልቻለም። ምክንያቱም ዝና ነቄ ነው ዝና የራበሰው ምስል ሆኖ የሚሰው ነው። የበላው ምግቡ ነው የበላው። መጨረሻ ላይ ግን ለመድብል ጽፋለት መድብል ዝናውን አናግሮ ነበር። ያንን ተጠቅማ እፍራታ ምግቡ ላይ አድርጋ ነበር። ነገር ግን በጣም ተናዶ ስለነበረ ጉርሻውን ለራሷ ለእፍራታ ጎረሳት። እፍራታ እየዛው ተኛች። ዝናም ወደ መንገዱ ቀጠለ። ነገር የ ሳይሳካ ቀረ። ነገር ግን ማሀሌት ምንም ቢሆን የፈለገ ነገር ቢታደርጉን እኔ ዝናን አሳልፌ አልሰጥም ብላለች። ዝና ከባድ ሰው ነው። ዝና ማንም ሰው አይችልም። እናንተም ብትሆኑ ዝናን አትችለውም ብላለች። እነሱ ግን ሞገስና መድብል ዝናን እንድታገናኛቸው ምክንያቱም ኤፍራታ ስላልተሳካላት፣ ከዛ መልስ መድብል ራሱ ደውሎ ጠርቶ ቀጥሮት ነበር። በአካል ተገናኝተዋሉ። እነዛ ኳላ ያሉ ሰዎችም ስማቸውን እያንዳንዱ ስራቸውን እያንዳንዱ ለዝና ነግሮት ነበረ መድብል። ዝና ግን ምንም አልደነግጠም። ቢደነግጥም ምንም አልመሰለው፣ ትታቸው ሄደ። መድብል ቢያስፈራራውም ሳይሰማቸው ቀጥ ብሎ ሄደዋል። ስለዚህ አሁን የመድቢልና የመጎዝ የመጉዝ መጨረሻው መሐሌትን መለመን ወይንም ማሳመን ነው። መሀሌት እራት እንድትጋብዘውና በዛ ወጥመድ ውስጥ እንድከትላቸው ይፈልጋሉ። መሀሌት እሺ ትላቸው ይሁን ወይስ እምቢ ትላቸዋለች? ምሳሌ ግን ለመሀሌት በጣም አዝናለች። እማዬ ርቧታል። እማዬ ለምንድን ነው እዚህ የመጣችው ምንድን ነው እያለች ትጠይቃለች። ቅድስት ግን አትነግራትም። አባቷም ለምን እንደማይደውል ቅድስትን ትጠይቃታለች። ቅድስትም ጨንቋታል። ምክንያቱም ብሩክ አልተገኘም። ስለዚህ የምሳሌ ጥያቄ መቼ ነው የምመለስለት? ትንሽ ያጎትዮ ስላለ ስለአለ ይዘፍንላታል፣ ያስጨፍራታል። ትንሽ ዘናፈታ ያረጋታል። ከዛ ውጪ ምሳሌ አባቷን ትናፍቃለች። ያልታደለች ልጅ ወይ እናት ወይ አባት ከጎኗ አይደላት። መዳኗ ግን አንድ ጥቅም ነው። መሀልት ግን እሷንም ልታጠፋት ትፈልጋለች። ምክንያቷ መኖሯ ስለማያስደስታት። ሉላ ዝና ከባድ ሰው ነው፣ ተጠንቀቅ። መጉዝ ዝናን አታውቁትም። ዝና ከባድ ሰው ነው። ምን እንደምሰራው እንኳን እኔ አላቅ። ስለዚህ ብዙ ከጀርባ ያሉ ሰዎች ይኖራሉ፣ ተጠንቀቅ እያለች ለምግብ ውስጥ ጥንቃቄ ትነግረዋለች። ሉ ለመውጣት ራሱ እስካሁን እየፈራች ነው፣ ምክንያቱም ዝና ስለምትፈራ። በፊትም ብር ሲያወጡ ተከታትለው ያሉበት ሰፈር ይደርስባቸው ነበር። ነገር ግን መድብል ከመጣ በኋላ ነገሩ ተቀይሯል። አንዳንዴ ሙጎስ ሉላን ይዟት ይወጣል። የፀሐይ አይነት ታገኛለች። የአማራትንም ወታ ሆቴል ሄዶ አብሮ ይበላሉ፣ ይጠጣሉ። ግን ደግሞ ፍራቻ አለ። ዝናብ ይመጣስ አይለቀንም። ያሳለፈችውን ስታስታውስ በጣም ነው የሚሰቀጥጣት። ዳጣ ዝና መጣብሽ ብላ ብትላት በጣም ነው የደነገጠችው። ዳጣና ሉላ አብሮ ወደ መንገድ ወጥቶ ንጉስ የለም ነበር የደነገጠችው ድንጋጤ በጣም ይገርማል። ምክንያቱም ዝና በጣም ያስፈራታል። ሉላ ንጉስን ከዚህ እንውጣ፣ ንጉስ ደግሞ ጓደኛዬ ሳይገኝ ብሩክ ሳይገኝ የትም አልሄድም እያላት ይገኛል። ስለዚህ አሁንም ቢሆን ዝና ብሩክ የት እንዳለ እኔ አላውቅም፣ አትጠይቁኝ፣ መቼም ቢሆን አልናገርም ብለዋል። ነገር ግን ከሱ ከኋላ ያሉት ስለ ብሩክ የሚያውቁት ብዙዎች ይመስላሉ። ዝና ግን ያውቃል። ምክንያቱም መናገር አልፈለገም እንደማይተክሱበትም ስለሚያውቅ ስለዚህ መጉስና መድብል የሆነ ዘዴ ፈጥሮ ዝናም በእጃቸው ካስገቡ በኋላ ብሩኬት እንዳለ ማወቅ ይችላሉ ብዬ አስባለሁ። እንደዛ ካልሆና እንዲሁ በውጪ እያስፈራሩ ወይም ጥያቄ ከጠየቁ ዝና መቼ ቢሆን አይመልስላቸውም። ነገር ወደ እነሱ ይጣማል ብዬ ነው የማስበው። ስለዚህ ዝና ወደ እነሱ ከመጣ በኋላ ብሩኬት እንዳለ ወይስ የማን እጅ እንዳለበት መጠየቁ ይሻላችኋል ብዬ አስባለሁ። መጨረሻቸው ዝና ማግኘታቸው አይቀርም። ወይም በማለት በኩል ወይም ደግሞ በራሳቸው መንገድ ቀጣላል። ምን እንደሚሆን መሀሌት ትቆያለች ወይስ ትሄዳለች? መልካም ቆይታ ውድ ቤተሰብ